የወንጀል ዜና እናሰማለን። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሆኖ ይቀላቀሉ። ወደ ዜናው አልፋለሁ። ለ29 ዓመታት በቋጠረው ቂም ተነሳስቶ ሰው የገደለው ግለሰብ በ16 ዓመት ጽኑ እስራት ተቀጣ። ጥር ሁለት ቀን 2016 ከቀኑ 11 ሰዓት ተኩል በሚሆንበት ጊዜ በድሬዳዋ ከተማ ወረዳ ስድስት ልዩ ቦታው ፈረስ መጋላ እየተባለ በሚጠራው አካባቢ ነው የወንጀል ድርጊቱ የተፈጸመው። የድሬዳዋ ፖሊስ ጠቅላይ መምሪያ የወንጀል ምርመራ ዘርፍ የሰው መግደል እና ልዩ ልዩ ወንጀሎች ምርመራ ዲቪዥን ኃላፊ ኢንስፔክተር ተመስገን ተሰማ ለድሬ ፖሊስ ሚዲያ እንደገለጹት ተከሳሽ ሳሙኤል ኃይሌ ተፈ ተሰራ ከዛሬ 29 ዓመት በፊት ከባለቤቱ ጋራ በማች ቤተሰብ የመኖሪያ ግቢ ውስጥ ተከራይቶ በጉርብትና አብሮ ይኖሩ እንደነበር ተናግሮ ታዳ በአንዲት ቀን ተከሳሽ ሳሙኤል ሀይሌ ማች ግለሰብ ባለቤቴን አማቅጦብኛል የሚል ጥርጣሬ በማሳደሩ በመካከላቸው የነበረው ሰላም በመደፍረሱ ለመለያየት ይገደዳሉ። ኢንስፔክተር ተመስገን ተሰማ አክሎ እንደገለጹት ተከሳሽ ሳሙኤል ሀይሌ በውስጡ ከፍተኛ ቅም ይዞ ማች በማያቅበት ሁኔታ ለመግደል ቢያስብም ምቹ ጊዜና ሁኔታ አልፈቅድ ብሎት 29 ዓመታትን ቅም ይዞ ተቋጥሮ ለ29 ዓመታት ሲከታተለው ይቆያል። ከ29 ዓመታት ቂም መያዝ በኋላ ከዛ ሁሉ ዓመታት በኋላ ተከሳሽ ሳሙኤል የህብረት ባንክ ጥበቃ ስራ ተቀጥሮ በሚሰራበት ወቅት ለጥበቃ የተሰጠውን ክላሽንኮፍ የጦር መሳሪያ ከ30 ፍሬ ጥይት ጋር ይዞ መደበኛ ስራውን በመስራት ላይ ሳለ በዛው አካባቢ በሽፍርና ስራ የተሰማራው ውሃ ለመግዛት ወደ ሱቁ በሚሄድበት ጊዜ ተመልክቶ ለሃያ ዘጠኝ ዓመታት የያዘውን ቂም ለመወጣት የታጠቀውን መሳሪያን ደምቹ ሁኔታ በመጠቀም ሟች ግለሰብን በአንድ ጥይት ጀርባውን መቶት መሬት ላይ ከጣለው በኋላ በተኛበት ጭካኔ በተሞላበት መንገድ ደጋግሞ ጭንቅላቱንና የተለያየ የሰውነት ክፍሉን በጥይት በመምታት የግድያ ወንጀል ከፈጸመ በኋላ ለማምለጥ ሲሞከር የቀጠናው ፖሊስ አባላትና ከአካባቢው ሕብረተሰብ ጋር በመተባበር በቁጥጥር ስር ያውሉታል። በዚህ ጉዳይ ለማጣራት የተዋቀረው የምርመራ ቡድን ጉዳዩን አጣርቶ በፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽፈት ቤት የመሰረተውን የክስ መዝገብ የፌዴራሉ ከፍተኛ ፍርድ ቤት ከ2016 እስከ 2017 ድረስ የክስ መዝገቡን ሲመረምር ቆይቶ መጋቢት 23 ቀን መጋቢት 23 ቀን 2017 በኋላ ችሎት ተከሳሽ ሳሙኤል ኃይል የተፈራ በቀረበበት እና የሰው መግደል ወንጀል ጥፋተኛ ሆኖ በመገኘቱ በ16 ዓመት ጽኑ እስራት እንዲቀጣ ወስኖበታል። ያው ዜናውን እንደሰማችሁት ነው እና በከፍተኛ ሁኔታ በጣም በጣም የሚያሳዝን ነውና፣ 29 ሀያ ዘጠኝ ዓመት ድረስ ቂም በመያዝ አንድን ሰው ለመግደል ለዛውም በጥርጣሪ ምስቴን አባል ጎብኛል ብሎ የፈጸመው በጣም ዘግናኝና አስነዋሪ ነውና፣ በአደራ መልኩ የተሰጠውን ባንክ ቤት ሊጠብቅ የተሰጠውን ክላሽ ደግሞ ሰው መግደል ለሰው መግደል እንትን መጠቀሙም በጣም አስነዋሪና አሳዛኝ ጉዳይ ነው እና ያው በፈጸመው ወንጀል ተከሶ ፖሊስ በቁጥጥር ስር አውሎት ከአቃቢ ሕግ ጋር በመሆን ነው ፍርድ ቤት ያቀረበውና ሰውየው ጥፋተኛ ሆኖ በመገኘቱ በአስራ ስድስት ዓመት ጽኑ እስራት እንዲቀጣ ወስኖበታልና የተለያዩ ወንጀል ነክ ዜናዎችን፣ ዓለም አቀፍ ዜናዎችን፣ ተአማኒነት ያላቸውን መረጃ ለክቡራን ለዩትዩብ ቤተሰቦቼ ለማድረስ ከእንግዲህ ደክመኝ ሰለቸኝ ሳልል ለመስራት ለእናንተ ለክቡራን አድማጮቼ ለማድረስ ዝግጁ ነኝና እናንተም ደከመኝ ሰለቸኝ ሳትሉ በኮሜንት አስተያየታችሁን እየሰጣችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁ አብራችሁኝ እንድትቀጥሉ በታላቅ አክብሮት ጠይቃለሁ። በያላችሁበት ሁሉ በያላችሁበት ቦታ ሁሉ ሰላምና ጤና ተመኘሁላችሁ። አብረን መረጃ እየተለዋወጥ አብረን መረጃ እየተሰጣጣን ከዩትዩብ ቤተሰቦቼ ጋር ጥሩ ጊዜ እንደምናሳልፍ ተስፋ እናደርጋለን። የእናንተ ሰብስክራይብ ለእኔ ደግሞ ትልቅ መነቃቃትንና ስለሚፈጥርልኝ መረጃዎችን ለማድረስ ሁሌም ዝግጁ ነኝ እላለሁና ሰላሙን ተመኘሁላችሁ።